ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ሱብሓነሁ ወተዓላ በየዘመኑ ከግለሰብ ያለፈ ማንነት ያላቸው ድርሻቸው የብዙዎችን ውክልና የሚሸፍን የብዙዎችን ኃላፊነት መውሰድ የሚችል ቦታ ያላቸውን ሰዎች ፈጥሯል። በአእምሯችን ውስጥ አይቻልም ብለን ዘግተን ነበራለን። አብዛኞቻችን ቁርአን እንኳን በወር አንዴ፣ ሁለቴ፣ ሶስቴ ቀርቶ በአመት አንዴ ማህተም የሚቸግረን ሰዎች ነበርን። እኔና አህመድ ሙስጠፋ አስታውሳለሁ፣ በቀን አንዴ ለማፍተም እንወዳደር ነበር። ማለት በአንድ ቀን ለመጨረስ ነው። አንዳንዴ ከብደንና አንድ ቀን ከግማሽ ይሆናል። ይቻላል። እኔ የኢማሙ ሻፊን ታሪክ አይደለም ነግራችሁ፣ የስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንዴ አይደለም መቶ ጊዜ ፊዳ የምንንላቸውን ነቢይ መንካት ግን የዚህ ቁማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያቁት ይገባል።

ከግለሰብ ያለፈ ማንነት ያላቸው ድርሻቸው የብዙዎችን ውክልና የሚሸፍን የብዙዎችን ኃላፊነት መውሰድ የሚችል ቦታ ያላቸውን ሰዎች ፈጥሯል። ይሄ ነማሪጀ ልበሸሪያ ለሰው ልጆች ማሳያ የሆኑ ሞዴል ነው። ረመዳን የራሱ ባህሪ ያለው አደለ። አሁን ኢብራሂምን ስታስቧቸው በዚህ ማንነት ውስጥ ያለፉት ኢብራሂም በ16 ዓመት ወጣትነት ዓለምን መዋጃህ ለማድረግ ብቸኛ አማኝ ሆነው ሲወጡ የማይቻል ነገር ነበር ማለት ነው።

ፈጅር ሰላት የሚከብደው የነበረን ሰው ፈጅር ሰላት እንደ ዙሁር ጀማ እየተሰገደ ነው። በአእምሯችን ውስጥ አይቻልም ብለን ዘግተን ነበራለን። አብዛኞቻችን ቁርአን እንኳን በወር አንዴ፣ ሁለቴ፣ ሶስቴ ቀርቶ በአመት አንዴ ማክተም የሚቸግረን ሰዎች ነበርን። ገልጠን ማየት ነው። ምን ተአምር መጥቶ ነው ዛሬ ረመዷን ላይ በአመት አስር እና አምስቴ የምናከትመው? እኔ እንደ ወጣት ከዛ በላይ ይጠበቅባችኋል። አሁን ደግሞ ከማክተምን ባለፈ ቁርአንን መረዳት ይገባችኋል። እኛ እስር ቤትን በነበርንበት ጊዜ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 የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግም። ሰዎች በአስተምሮት ይጥሩ ይስበኩ፣ አደባባዩን ይቆጣጠሩ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆኑ የስልምና ከነፍሳችን በላይ የምንወዳቸውን ነቢይ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

የዘጠና ዓመት ሽማግሌ ቢኖር አላህ ብቻውን እንደው የማይቀሰቅሰው አለ። ሰው ባልተረዳበት ጊዜ ሚናው የገባው ኃላፊነት ነው። የተረዳ አላረዝምባችሁ፣ ይሄ ረመዳን የለውጥ ወር ነው ተብሏል። የማይቻሉ ነገሮች እንደሚቻሉ ማሳያ ነው። ከባድ የነበረጉ ነገሮች ቀላል እንደሆነ እና እየኖር ነው ያለንበት ነው። ዛሬ በዚህ ዘመን እኔ አሁንም አፈራለሁ። ወንድሜ ሀይደርንም አሁንም ነግረዋለሁ። እኛ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 ከሚን ፊአትን ቀሌለትን ገለበት ፊአትን ከፊራ ነው አይደለም። ብዙዎቹ ጥቂቶች ናቸው እንዲሁም ከስራ ብዛት የተወሳበት ቦታ ላይ ሽንፈትን የመጣው ወየውመ ሁነይንን የጣጀበትኩም ከፍረቱኩም ነው አይደለም ከስራው ምንድን ነው ኢዕትማዱ ሰዎች በነሱ ሲሆን መመታቱ በራሳቸው በጉልበታቸው በአቅማቸው በእውቀታቸው ሲሆን ከአላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን ድልን ሳይሆን ሽንፈትን ተጎናጽፈዋል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 የኡማውን ቀድያ የሙቀደሳት ቦታ የምድርን የሙስሊሞችን ክብር ለማስጠበቅ ዓለም ፊት ቆመዋል። ዛሬም ግን በአቋማቸው ጸንተዋል። ጥቂቶች ናቸው። ዓለም ፊቱን አዙሮባቸዋል። ዓለም ደግሞ በሌላው ኃይል መቶባቸዋል። አልፈሩም፣ አልተመለሱም። ጉዳዩ ቁጥር አይደለም። በዛ እንዳታስቡት። የምንገኝበት ቦታ ላይ እንገኝ፣ መቆሚያችን ቦታ ላይ እንቁም። ያለ ቦታችን ስንገኝ፣ ቦታችንን ስንለቅ ዋጋ እንከፍላለን።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

ስለ አንድ ጉዳይ ነው የተናገሩት፣ በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ። እንዴት ነው ረሱል መገለጽ የቻሉት? ለምን ይህንኛውንስ ሰው እድሉን አልሰጡትም? ለምን አላረጋገጡለትም? ለዚህ ማ ነው መልክቱ? ለሌና ላንተ ነው። እክትና ምልፍረስ አቋሚ ይኑርህ ወስን፣ ተለወጥ፣ እድልን ለመጠቀም ወደ ኋላ ትበል። ይህን ማሳያ ነው። ልዩነቱን አስቡት። ጀነት ያለ ሂሳብ የሚገባ ሰው መካከልና በዘመናት መካከል መግባቱና ለመግባቱ ለዛውም ጀነት ያልተረጋገጠ ሰው ጉዞ መለያ የሆነች ተግባር በደቂቃዎች ልዩነት ነው ማረጋገጫ የተሰጠ ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ። ረሱ ሰለም እድሎቻችሁን ተጠቀሙ። ዛሬ ነው እድላችን፣ ዛሬ ነው ያልተጠቀሙ ሰዎች ነገር አይጠቀሙ። ዛሬ ላይ ያልወሰኑ ነገሮች ነገ አይለወጡ። ስለዚህ የሮመን የለው ጦር ነው። ዛሬን ወስን እንደ ወጣት እንኑር።

እንዳንተ አይነት ወጣት ይሄ ኡማ አያስፈልገውም ነበር ያሉት። እንዳንተ አይነት ወጣት ኡመቱ አይፈልገውም ያን ከሚባሉት ለመዳን ዛሬ እንወስን ነው የምለው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።